ሰማት አለው ግን እንድትገዛኝ እና እንድትመራኝ አልፈቅድላትም። እንዴት ማለት? ሴት የምታዝበት ቤት አያምርም። ሴት የተፈጠረችው ለአጋዥነት ነው እንጂ ለመሪነት አይደለም። ሀሳብ ለመንቀፍ ሳይሆን ግን ለምን እንደዛ አልክ? አስተውላችሁ ከሆነ ወንድ ልጅ እግራችሁ ስር ሲንበረከክላችሁ ለፍቅር መንበርከኩን ተዘነጉትና የእናንተን የበላይነት ማሳየት ትፈልጋላችሁ። ይሄ ደግሞ እንዲሆን አልፈልግም። ግን እኔ ኮ አውቃለሁ እንደዚህ ሴት እንዳለን ሽማ ግን ያው እንዲሁ ነገሩ ልንገርሽ ብዬ ነው። እሺ። ግን ሴትም እንደ ሴትነቷ፣ ወንድም እንደ ወንድነቱ ሲኖር ነው ደስ የሚለው። አዎ ለፍቅር ዝቅ ብልም የማይነኩ ክብሮች ግን አሉ። እነዛ ክብሮች እንዲደፍሩብኝ አልፈልግም። እኔም ያንቺን ክብር እጠብቃለሁ። ምንድን ነው መሀል መንገድ ላይ ቃል የምንገባባው? በቃ ቤታችን ደርሰን የለ እዛ ቃል እንገባባለን። ይሄ ሁሉ ኔ ያልኩትን ላለመድገም ነዋል። ብዙ ካወራኝ ጉንጭን ይደክመኛል። በቃ እንደዚህ ሆነ እኮ ቀረች ሰሉ ባጌስ ቁጥር ባልጋ ቁጥር ልታስታውሰ እዛ የታማሚዎችን ቁጥር ማለት ነው እንዴ? ማ ቆይ ምን ሆንኩኝ እያጠፋ ነው እንዴ? አረ እንደዛ አደለም ልጄ። እሷ ማለት እኮ ያ ምንድነው ቀልድ ምናምን የሚያስቅሽ እኮ ናት እንዴ እንዴ አዎ እንደውም እኮ በጣም ይመሳሰላሉ። አንቺ ምንድን ነው የምትቀልጃለሽ? እንዴ እስኪ ቀልድ ነገር ንገሪና እስኪ አፈርድ ብላ ልጄ። የመሰለች ልጄ ሁሉ እኮ አንቺ በጣም ጥሩ ሰው ነሽ። ሌላ ሰው ቢሆን እኮ ሁሉም ሰው ላይ ይፈርዳል። አንቺ ዝም ብዬ ነበር የእሱ ፍርድ መጠበቅ፣ ግን በጣም ዘገየብኝ። ምን ይባላል? ወዴት ነው ልጄ ኒና አረ፣ ተቀምጭ ይቀርበ፣ በሉ በቃ እንግዲህ ምላክሽ ቤቴ አይደለም። ቡና ሻ ያለች ሰዎቹ እንደሆነ እንግዲህ ያገቡ እዛ ውሽቅ ብለው ቀሩ። ችግር የለው። ቅድስት እንግዲህ በልጄ ከመጣችሁማ በእኔ መጣችሁ ማለት ነው። ሁላችሁንም እስር ቤት ነው ወስጄ የማግዳችሁ እያለች እንግዲህ እየፈከረች ትገኛለች። በተለይ ደግሞ ጽናትንማ የልጅን ህይወት ስራ መሰቃቀለችው እና ከሞቀና ደስ ከሚል ህይወቷ ውስጥ እንደዚህ እብድና ህፃን ልጅ እንድትሆን ስላደረገቻት እና አንደኛው እና ዋነኛው ምክንያት እሷ ስለሆነች አሳስራት አለው ታያታለች። ፍርድ ቤት ነው ወስጀም ገትርሽ እያለች እንግዲህ እያስፈራራቻ ትገኛለች። ኪራም እንግዲህ የራቆት ቪዲዮን የቤቲን ባየ ቁጥር እኔ አላምንም ብሎ ተደናግጦ ሩጦ ወደ ጽናት ነበር ሄደው። ጽናት፣ ይህ ነገር ምንድን ነው? ያየሁት ነገር ውሸት ነው፣ በህልሜ ነው፣ ቅዠት ነው በይም ብሏትም ነበረ። እሷ ግን እንዴ አልገባኝም ኪራ፣ ስለምንድን ነው የምታውረው? ቆይ አላት የቀረሽው ቪዲዮስ ብሎም ማስታወሳት። ጽናትም ኪራ እንደምታስበው አይደለም በቃ ለአስረዳ ነገሩን ሲላት እሱ ማመን አልቻለም እና ቆይ ግን እኔ ከአንቺ እንደዚ አይነት ነገር አልጠበቅኩም ይላታል። ምን ላድርግ ብላ ነው? እኔ እኮ በአሁኑ ሳቀድመኝ ልቅ ለቅደማት ብዬ ነው በማለት መለሰችለት። ቢሆንም እንደዚ አይነት ነገር ማድረግ የለብሽም፣ አሁኑኑ ይቅርታ ተጠይቃለች ብሎም ይቅርታ እንድጠይቅ እንግዲህ አድርጓታል። አጭሬት ቅድስትም ልጇን ካየች በኋላ ልጀ፣ ልጀ ብላ ከሊና ጋር ነበረች እና ይዳቅባታለች። ቆይም ማለት ክልካቸውንም ማሳያችሁ የኔ ልጅማ እንደዚህ ተዋርዳማ ቀርም እያለች አሁንም እየዛተች ነው። ሌላም በጥፊ ተመታ ስለነበረ በትናንትና ቪዲዮ በዛሬው ግን አይበቃ እናትና ልጅ እንድታውሩማ ጠያችሁ ብንድ ብሄድ የተሻለ ነው ብላ መኝት አከብራ ልቃላቸው ነበር የወጣች ቤት እናቷን ካየች በኋላ በጣም ተደስታ ነበርና፣ እማዬ ከዚህ ቤት ልትወስጂ ነው አይደለ እኔ እና ኪራን በማለትም ጠየቀቻት። እሷም አዎ ልጅ አዎ አንቺን የነካማ እኔ ነካ ማለት ነው። እኔ እናትሽ ያለው ደግሞ ምንም ነገር አትሆኝም። ስለዚህ አሳያችኋለሁ፣ አንድ በአንድ እያለች እየዛተች ነው። እስኪ ክላሱ እኳን እንዴት እንደሚደብር ጭራሽ ልጅ ለዚች ኮሽና የምታክል ቤት ነው እንዴት አመጡ ቁጭ አድረጉሽ፣ እና ያስተኙሽ። አንቺ እኮ የኔ የአይኔ ዝገነ በወርቅ በወርቅ ቤት መተኛ ሲገባሽ ከዚች እንግዲህ ኬችን የምታክል መኝታ ክፍል ውስጥ አኩረውሽማ፣ አድፋታቸውም እያለች ነው ለማንኛውም በቃ ወደ ሳሎን እንሂድ፣ የግድግዳው ከለር ራሱ እንዴት እንደሚጠብር አለች። ሲጀመር የግድግዳው ከለር በጣም አሪፍ ነው፣ ሰማዊ ነው። ምን አስበሽ ነው ወይዘሮ ቅድስት? እንደ ያውም ሲበሳባ ነው፣ ለቤት እያክላስ፣ እሷ በሰራቸው ስራ ማለት ነው። ወደ ሳሎን ከመጡ በኋላም ተሰብስበው እነ ፅናት ፅናትም ይቅርታ፣ ያደረግኩን ነገር ስህተት ነው፣ በሰዓቱ ስሜታ ሁኜ ያደረግኩን ነው፣ ተበሳጭቼ ነው ብትላት፣ ወይዘሮ ቅድስት ግን አልለቀሽም። ሲጀመር ልጅ አንድ ነገር ከሆነች የሬሳ ሳጥን ለእያንዳንዳችሁ እንደማሰራላችሁና እንደማዘጋጅላችሁ ጠንቅቄና ፍግጭ ነግሬችኋለሁ። ስለዚህ አይቀርላችሁም፣ አሁን አሰራዋለሁ ያንን የሬሳ ሳጥንን እያለቻቸው ነው። ጽናትም እሺ በቃ ይቅር በይኝ ብትላት እየሰማቻት አይደለም፣ ፍርድ ቤት እንገናኝ ብላታለችም። ጽናትም እንግዲህ ወጣ ብላ እየረቀሰች ነበረ። በሌላ በኩል እንግዲህ ኪራ ቅዱስን ካፌ ቀጥሩታል ማለት ነው። ቅዱስ ደግሞ ቁጭ ብሎ ይሄ ልጅ ምንድን ነው ቀረሳ ገትሮ ሊሆን ነው፣ እንደ ልክ እንደ ሸንበቅ ቁንጨት እያለ ብቻውን እያወራ እያለ አይ እኔ በዚህ ልክማ ተቆየው ጭራሽ ደርቄ ነው የምቀረው፣ እና ስልክ ልደውል ብሎ ደወለለት። ከደወልን በኋላ ወይዬ እንዴት ነው ካለው በኋላ አይ አልመጣም እባክህ፣ ትልቅ ችግር ተመቷል፣ ምንድን ነው ችግር ተፈጥሯል አለው ምንድን ነው ብሎም ነገሩን አስረዳው። በስልክ ሊያስረዳው አልቻልም እና ወደ ቤት እንዲመጣ ካበሰው ምሩን ባልጠበቀችው ሁኔታ እንግዲህ ሀማቷ ዘላ ዱብ ብላለች። እንግዲህ ቤቷ ውስጥ እንግዳውን ተገኝታለች። ምሩም አልጠበቀችም ነበር። ማ እንዴት ነሽ እንኳን ደህና መጣሽ ብላታለች። እኔ የምልሽ ግን አንቺ ልጅ ምንድን ነው ነገርሽ? ልጅ ውለጅ አልወድም። ህመምሽ ምንድን ነው አላውቅም። ወንድ ልጅ እኮ የቤቱንም የውስጥንም ስራ መስራት የለበትም ደንቡ። የኔ ልጅ ከስራ ውሎ ሲመጣማ ተመልሶ ወደ ግድም እንዲገባና እንዲደክም አልፈለግም። ሰራተኛ ይምጣልሽ ብትባይ እምቢ አልሽ፣ ለምንድን ነው ልጅን የምታዳቅ? ብላም ጠይቀቻል። እኔ እኮ ያው እንደ ደክም ብዬ ነው እያለች እንግዲህ ምሩ በጣም ሞዝዝ እያለች እንግዲህ ቀስ ብላ ለማናገር ሞክራለች። ምሩ ፈርታታለች አማቷን እናቴቶ እንግዲህ ልጅ አሰቀየሾ የሚል ስሜት እና የሚል ገጽ ባህሪ እየታየባት ይታያል። ብሩም እንደምን ብላ በቃ ችግር የለውም ሰራተኛ እናመጣለን በሚለው ተስማምታለች። እንግዲህ የምትመጣ ሰራተኛ ምን አይነት እንደምትሆን አናውቅም። ደግሞ ና አሁ ምን እፈልገዋለው እንዳትል እንግዲህ ከአሁኑ ምሩ ጠበቅ ጠንቀቅ ማለት አለብሽ። ናሆምም ደውሎ ስለሚስቱ ደህንነት ጠይቋል። እሷም የኔ ውዳራኔ በጣም ደህና ነኝ አታስብ፣ ይው ከእናተ ጋ ቡና ፍልች እየጠጣን ነው ብለዋለች። ጽናትም ምን ፍርድ ቤት መሄድ የለብኝም ብላ እያለቀቀሰች ነው። አቶ ኪራም እንግዲህ እኔ ጀግናና እና ጅሬው ባለሽማ ያለው ቆጭ ብዬ አላይም፣ ስትታስሪ ምንም አንዳሽ ፍራቻ እንዳይሰማሽ እኔ ኪራለውልሽ እያለ እንግዲህ የልብ የልብ እየሰጣት ይገኛል ወይዘሮ ቅድስትም እንግዲህ ለጠበቃዋ ደውላ እያንዳንዱ ማስረጃ በእጅ ገብታ፣ ሌላም የቀረጽኳቸው ቪዲዮች አሉኝ ተልከውልኛል። በአሁኑ በፍጥነት ፍርድ ቤት ማስገባት አለብን ወረቀቱን እያለች ነው። ሌላም ጉልበቷ ስር ወድቃ እባክሽ ቅርበኝን ምንም አላጠፋሁም እያለች እየተርበተበተች ነው። ወይዘሮ ቅድስትም የሊና እጅ እንደሌለበት ነበር የምታውቀው። መጨረሻ ላይ ይቅርታ ብላ ስትርበተበት ስትርበተበትባት እጇ እንዳለ ደርሳበታለች። እንደ የዚች ነሽ ለካ፣ እኔ ቅድስት ተሸውቻለሁ። እኔን ማሸውዱኝም ታያለሽ። አሁንማ ወስጅ አንቺን የምከትርሽ። ግን ደግሞ ከእስር ቤት ሌላ ማረጫ አለ። እኔ የምልሽን እያንዳንዱን ከባድ ነገር ታደርጊያለሽ ብላም ሊና እና ቅድስት እንግዲህ የደበቁትና በሚስጥር ደግሞ የሚሰሩ ድበቅ ስራ አለ። ሊና ሽብላ ተስማምታለች። ጽናትን አሳልፋ ሰጣት ነው ሊና ሕይወቴን አስተካክላለሁ ብይማ ከዚህ በቁም እስር የታሰርኩት ይበቃል፣ ጭራሽ እስር ቤት ማልገባት የመጣው ይምጣ እንጂ አደርጋለሁ ብላም ተስማምታለች። ሌናም ጽናት ወደ ተኛችበት መኝታ ከፈላ ምርታ ተነሽ እንጂ አሁን የእስር ግዳጅ እየመጣብን በዚህ ሰዓት እንዴት ነው የተኛሽው? ብላ ቀሰቀሰቻት። ጽናት ምን ነበር አሁን ትንሽ ብተኛበት ብላ ጠይቀቻት እንዲህ ይኸውልሽ ጽናት እኔ ስም የላታኖች ቃል ገብተሽልኛል አይደለ? ስለዚህ ምንም እንዳንግሪያት ብላ እያወራቻት እያለ ቅድስት ነው ያታሰማችሁ ጭራሽ እናንተ ሁለታችሁ ታስማምታችሁ በእኔ ጨዋታ ትይዞም ታያላችሁ ብላ ዛተች። ጽናትም እንግዲህ እስር ቤት ገብታለች ማለት ነው። ኪራ ደግሞ ጽናትን ለማስፈታት ብሎ እንግዲህ ከቅድስት ጋር ተስማምታል ማለት ነው። ቅድስት ደግሞ ሁለት አማራጭ ሰጠዋለች ማለት ነው ጽናት ከእስር ቤት የምትወጣ ከሆነ ግዴታ ቢሪን ማግባት አለብህ ብለዋለች። እንግዲህ ሁለት አማራጭ ነው ያለ። የትኛው ምርጫ እንደሚመርጥ አናውቅም። ኪራ መችም ጽናትን በጣም ስለሚወዳት እና አብዝቶ ስለሚመኛት የቅድስትን ሐሳብ ይቀበላል የሚል ግምት አለኝ። የእናንተ ግምት ምን ይመስላችኋል? ኮመንት ላይ አስቀምጡ ማለት ነው። በሌላ በኩል ክብሮም እና ሰኑ እንግዲህ ፍቅራቸው እንደደራ ይገኛል። እነሱም ጽናት በሰማች ጊዜ ትደሰታለች በፍቅራችን ምክንያት እያሉ እያወሩ እያለ ድንገት ደግሞ የጽናትን መታሰር ይሰማለሁ። እንደዚህማ ሊሆን አይችልም ብለውም እንግዲህ የተሯሯጡ ወደ ቀበሌ ሄደዋል። ሰኖውም እንግዲህ ክብሮምን እያሞገዘችው ነው። የእኔ አንበሳ ሰትለውም አንበሳ ብለሽ የዱር እንስሳ ከምታረጊኝማ ጀግና ብትይኝ ቀለኛል እያላት ነበር። ሰኖም እንግዲህ እናትህ ግን ምን አይነት እድለኛ ነች? እንዴት አድርጋ ብታሳድግ ነው የሴት ልክ የምታውቀው። እኔ መታወቅ እፈልጋለሁ የወደፊት አማቴን አንተን የመሰለ ፍቅረኛ ስለሰጠችኝ ማመስገን አለብኝ። ልትዋወቃት ብሏለች። ክብረም እንግዲህ ቃል ገብቶላታል እናቱን ለማስታወቅ ማለት ነው። እንዲሁም በቃ ጽናትን ሂደን ወደ ፍርድ ቤቱን ጠይቃት ብለው ተያይዘው አምርተዋል። ምሩና አማቷም ቁጭ ብለው እያወሩ ነበረ። የናሆም እናት ለልጅ ምን ያክል ነው የምትወጂው እና ስሜትሽ ምን አይነት ነው ብላም ጠየቀቻት። ምሩም ደንግጣ ነበረ በጠየቀቻት ጊዜ አሁ በጣም ነው ሞወደው ማፈቅረ ብላት አለች። እኔ እኮ የጠየቅኩት ምናልባት ለግል ጥቅም ብለሽ የቀረብሹ መስሎኝ ነው በማለት መለሰች። እንደምትወጂው ማውቃለው አለቻት። ስልኳን በተደጋጋሚ እየጠራ ነበረ ከቅድም ጀምሮ። ስልክሽ ለምንድነው የሚጠራ? አለቻት። ጽናት ናት በማለት መለሰች። ስልኩንም አንዝታ ማጓረቻት። ጽናት ድምጿ ልክ ስላልሆነም መሄድ አለብኝ አለቻት። አንቺንም ወጥ እየሻለ ደምዝ ትላት አስፈላጊ ከሆነ አብረን በማለት ተያይዘው አምርተዋል። ቅዱስም የቤቴን እና ተባክሽ እንግዲህ እስር ቤት እንድትፈታ አድርጋት እንዳታስገቢያት እያለ እየለመናት ነው። ቅዱስም ጉዳዩን ለማረጋጋት ቢሞክር አጅሪት ቅድስት ትገና አሻፈረኝ ብላ ልስማማም ብላ ጥላቸው ወጣለች። በደል እንዴት ነው እንደዚህ በአንድ ጊዜ የሚረሳ ብላ ተቆጣች። ኪራም ለማስማማት እየሞከረ ነው። ይሄ ነገር እንዴት ነው የሚሻሻለው የሆነ ነገር ጽናት ጋር አደረገችው ምን ይሄን ያደረኩት ይሄ እጅን እሰጣለው እና አስፈታታለው ይላል። ኪራም አንደኛው መስካሪ አንተ ትሆናለ ብሎ አስጠንቅቆ ነግሮ ቅዱስ ነገሩን እኔ እንደፈጸምኩት ጽናት ስልክ ብሎም ነገረው። ቅድስትም ስም ተሎ ተሎ እየወረደች እያለ ከደረጃ ላይ ከምሩና ከናሆምና ጋር ይገናኛሉ። ሰላም ነው ብትላት ምን ሰላም አለ ብላ መለሰች። ከተለያዩ በኋላም ማቅሻለሁ ለበል ተባባሉ። እኔም አዲስ አይደለም ተባባሉም። ሁለት ወጣቶችም የማን እናትና ልጅ እንደሆኑ ተናገሩና፣ አዎ አንድ ጊዜ ተገናኝተናል የቤቱ ምርቃት ጊዜ ብለው ተነጋገሩና፣ ሕይወት ወደዚህ ግር አመጣችኝ እንጂ ሳልፈልግ አይደለም የመጣሁት አለች። ምሩም ወደ ውስጥ ይዛቸው ገባች። ጽናትም እንግዲህ ኩርምት ብላ እያለቀሰች ነው። ጽናትም ልታሰር ነው እያለች እየተነፋረቀች ነው። ሌላም እንግዲህ ብቻዋን ልታሰር ነው እያለች እየተረበተበተች እያለ ቤት የምታገባው ላ እንዴ አጀነሽ በቃ ችግር የለውም። አንቺ ትንሽ ማስተንገጂ ብለን ብዙ እንድታስተናግድ አትሞከረች የኔ ጫለ ላይ እየተባባሉ እንግዲህ ያወሩ ነው። ክብረ እና ምናሰሉ መሀል መንገድ ላይ ቆሞ እንግዲህ እያወሩ እና ቃል እየተገባቡ ነው። ሴት እንደ ሴት ወንድም እንደ ወንድ ሲሆን ፍቅራችሁ ይዘልቃል። አንድ ባለ ትዳር ሲጠይቅ ነው ለብዙ ጊዜ ትዳር የሰምረው ሲባል ሚስቴን በመስማቴ ብሎ መለሰ ይባላል አሉ። አንተም ስማኝ አለችው። እሱ ምን ያዳምጠሻለሁ ምንም ችግር የለም እያላት ነው። ብዙ ከወሩ በኋላም በቃ እንግባ ብለው ገቡ። የናሆም እናትና እንግዲህ የቤት እናትም ቁጭ ብለው እያወሩ ነው። ይችን የመሰለች ልጅ እንደዚህ ሆነች እያለችም። ቤትን እየደባበሰች እንግዲህ የናው ምናትም አይ አንቺ ሆነች ነው እንጂ ዝም ያልሻችሁ ሌላ ቢሆንማ ስንት ነገር ያነጋራል፣ እያለቻት ነው። ቤት ያይደለ ቡና ሻይ እንዳልልሽ ይኸው እነሱም እዚያው ተውሽቀው ቀሩ በማለት እንግዲህ ወይዘሮ ቅድስትም ነገሩን አቃጥለዋለች። በቃ ልሂድ ብላም ተነሳሳች። ሰላም ጤና ይስጥልኝ፣ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉ።